በዛሬው ዕለት ማለትም በለት ማክሰኞ ቀንም ሰኔ 3 2017 ዓመተ ምሕረት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር ሶስተኛ ክፍለ ጦር ስር የሚገኘው ቲሊሊ ዘንግና ብርግድም ወደ ከተማዋ ቲሊሊ በመግባት ልዩ ጀብደን እንደፈጸመ መረጃዎች ተሰምተባለም። የመይሰው ካሳ ሁለተኛ ኮር የአደዋ ክፍለ ጦርም ከጎንደር ቀጥና ልዩ ጀብድን መጎናጸፍ ስለመቻሉ መረጃዎች ተሰምተዋል። በዛሬው ዕለት በብር ሸለቆ መሰረታዊ ወታደራዊ ተቋም ሬሽን ጭኖ ሲጓዝ በነበረ አይሲዙ ላይ ልዩ የደፈጣ ጥቃትም ተፈጽመዋል። ዛሬ ሰከላ ጊሽ አባይ ከተማ ደንጋይ ገበጣና ሳንገብ ቤተክርስቲያን መሽጎ የነበሩን የአገዝን ጦር ድባቅ ተመቷል። ንጉሥ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለጦር በጋራ የሚያደርጉትን ተጋድለው በድል ታጅበውም ተጧጥፎ ቀጥሏል። ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤች ዲ የዩትዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓት እነዚህንና ሌሎች ምስል አሁናዊ ሰበር ወቅታዊ ዕለታዊ መረጃዎችን ታደምጣላችሁ። አብራችሁን ቆዩ። ሰርጂካል ኦፕሬሽን በቲሊሊ ከተማ ተካሄደም። የማራፋኖ በጎጃም እያደረገ ያለውን አውደ ውጊያዎችን አጠናክረው ቀጥለዋል። የማራፋኖ ብሔራዊ ሃይል በጎጃ መቀጠና የጎጃም አጎምደር ሶስተኛ ክፍለ ጦር ስር የሚገኘው ቲሊሊ ዘንግና ብርጌድ ቲሊሊ ከተማ ውስጥ ጀብድ ፈጽመዋል። ቲሊሊ ዘንግና ብርጌድ ዛሬ ማለትም በዕለተ ማክሰኞ ቀን ሰኔ ሶስትም ቲሊሊ ከተማ በመግባት ሆድ የወታደሩን አድማ በትና ቁም ስቅሉን ሲያሳዩት ቆይተው አምስት መ ስድስት ቁጥለኛ አድርገውት ወደ ማዘዣ ጣቢያቸው እየተገማሸሩ ስለ መግባታቸው የመረጃ ምንጮቻችን ያካፍል መረጃም አመላክተዋል። ዛሬ ሰከላ ጊሽ አባይ ከተማ ድንጋይ ገበጣና አና ሳንገብ ቤተክርስቲያን መሽጎ የነበረውን ኃይል ላይ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አጎ መደር ሶስተኛ ክፍለ ጦር ጊዮን ብርጌድ እንደ ነበልባሎቹ አባጊሽ ሻለቃ ግትም ሻለቃና ና ኃይል አድማሱ ሻለቃ ከንጋቱ 11 ሰዓት ላይ መብረቃዊ ጥቃት ሰንዘረውለዋልም በዚያ አውደ ውጊያም ድንጋይ ገበጣ ላይ የመሸገውን ኃይል አይ በግሮ አባጌሻለቃ በሌሊት በመጠጋት አራት የጥላትን ኃይል ሲያስወግድ በርካቶችን ቁስለኛ አድርጓልም። የምድር ድሮኗ አባጊ ሻለቃ ከጥላት ጋር በመተናነቅ ብሬን በመማረግ ለየሆን ብርግድ ማበረከቷ የቅርብ ጊዜም ትውስታ ነው። ሰንገብ የመሸጎን ኃይል የደፈጣ መሐንዲሶቹ ግትም ሻለቃ ና ኃይለ አድማሱ ሻለቃ በመናበብ መብረቃዊ ጥቃት የሰነዘሩ ሲሆን አያን አብስቶችን ምት መቋቋም አያቀተው ጥላትም ሳንገብ ቅዱስ ሚካኤል ቤተክርስቲያን በመግባት ራሱን አትርፏል። በዛሬው ዕለትም ሶስቱ ሻለቃ በመናበብ በሰሩት ልዩ አውደውጊያ ከ ሶስት ሰዓት በላይ የሆነም ውጊያ ስለማድረጋቸው የመረጃ ምንጮች ያካፈሉን መረጃም ያሳያልም። ከጎጃም መረጃዎቻችን ሳኖ ጣርን ዞዳ ሞት ብርጌድ የህዝብ ግንኙነት ኃላፊ መረጃውንም እንዳካፍለው ከሆነ በዕለት እሁድ ሰኔ አንድ በር ሸለቆ መሰረታዊ ውትድርና ተቋም ረሽን ጭኖ ሲጓዝ የነበረን አይሱዚ በብዛት ለምግብና የሚውል የቆም እንስሳትን ይዞ በመሄድ ላይ ሳለም የአረንዞ ዳሞት ብርጌድ ፋኖ ዳሞት ሻለቃ የብራን አናብስቶቹ መከላከያ በሶስት ቦታ ወጥሮ ደፈጣ በያዘበት በመግባት የጫናቸውን ቁም ከብቶችን በመማረክ ታላቅ ጀብድ መፈጸማቸው ተነግሯለም። ታዲያ በዚህ የተበሳጨው ጅላ ስሮትም አይጥቦ አይለብሴን ጨምሮ በርካታ የሚባለ በአካባቢ የሚገኙ የአዲስ ዓለምና ወርቃማ አካባቢ የማህበረሰብ ከብቶችን ነርድቶም ወስዷል። በመሆኑም ሽንፈቱን ማመን ያልቻለው በመንግስት በፌዴራል ደረጃ መከላከያ የሚያሰለጥንበት በቅርብ ርቀት ላይ ያለ ፋኖን ማሸነፍ ባይችል የተለያዩ ከባድ መሰሮች ታጅበው ውጣ ወረዶችን ዛሬም እያለፈ ግን ይገኛለም። ዜና ከጎንደር፣ በአማራ ፋኖ ብሔራዊ ኃይል የመይሰው ካሳ ሁለተኛ ኮር አደዋ ክፍለ ጦር በአባይዳርና አካባቢዋ ለተከታታይ ሶስተኛ ቀኑን በዘለቀው ዘመቻ ቃል ኪዳኗን አውደውጋ ጠናክሮ ቀጥሏል። ይህ የዘመቻ ቋራ ቃል ኪዳንም አውደውጊያ በከፍተኛ ድል አዳጊነት መቀናጀቱን የቀጠለ ሲሆን የክፍለ ጦር ሻለቃ አንድ እና በአጓረባች የሚገኘው የቋራ ኦሜዳል ክፍለ ጦር አህዶች በእገዛ የተሳተፉ ሲሆን በበርካታ የጥራት ሌላም ድልን እየተቀናጁ ሞትና ቁስለኛ ማድረጋቸውንም ተነግሯልም። መረጃ ወሎ ቀጠና የአማራ ፋኖ ብሔራዊ ኃይል በወሎ ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ የሚያደርጉትን ተጋድሎ በድል ታጅበው መቀጥሉ አለ። ሁለቱ የንጉስ ሚካኤል አሊኮር ክፍለ ጦሮች ባለፉት አስር ቅናቶች መካነ ሰላም ዙሪያ እያደረጉት ያለውን ተጋድሎ በድል ታጅበው የቀጠሉ ሲሆን ታዲያ ትላንት ሰኔ ሁለትም ጀነራል ዘውዶ ስጥ አርጌ ለሶስት ፕሮፓጋንዳ መካነ ሰላም ከተማ የሰብስበውን ህዝብ ጥሎ እስኪፈረጥ ድረስ ዙፋን ጠባቂ ሠራዊቱ ወደ አፈር ቀልጠውበታለን። ለተከታታይ ቀናቶች እየተደረገ ባለው ትጋር ነው ሰኔ አንድ መሽታ እንደ ሰዓት ተኩል አካባቢ ላይ ዙፋን ጠባቂ ሠራዊት መሸገበት በመመርመር ምሽግ ላይ ጥሎ ተሄደውን ተተኳሽ መገናኛ ያደረዱ ሳይቀር በማረክ ታላቅ ድልን ተጎናጽፈዋል። መገናኛ ረዳው ከአንድ የተደመሰሰ ከፍተኛ መረድ የተማረክ ነው። በተጋር በተጋርነው ጠላት ዞት የነበረውን ተውና ሰኞ ገጠናን ጭምርም በመለቀቅ ነበልባሎቹ አስረክቧል። በዚህ መጽፈሳቸው ጀነራል ዘውዱ ሰጥ አርጌት የታጀበበትን ዘዋሶስ በባት ተራሮች ጫፍ በማስወጣት ወደ ንጹሃን ቢተኩስም በደረሰበት ጠንካራ መልሶ ማጥቃት መካነ ሰላም ከተማን ለቆ ይዘው ለመፈርጠጥም ተገዷል። ለመዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ እስኪረጋገጥ ድረስ ውጊያችንን ማጠናክርን እንቀጥላለን ብለዋል። ፋኖቹም ውድና የተከበራቸው የፋሲሎ ኤች ዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት የመደመጥ አለባቸው እያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። መልካም ቀን ተመኘሁም።